ሜታ ወይም ፌስቡክ በኢትዮጵያ የይዘት ገቢ ማግኛ ወይም ሞኔታይዝ አገልግሎት ሞኔታይዜሽን አለመጀመሩ ምክንያቶች ምንድን ናቸው የሚሉ በቅርቡ በተለያዩ ማህበራዊ ሚዲያዎች ተሰራጭቷል። ነገር ግን በፌስቡክ የተለያዩ ገቢ ማግኛ ዘዴዎች አሉ። እነዚህ ዘዴዎች ውስጥ የተወሰኑትን እናነሳለን። በተለይ ደግሞ ፌስቡክ አይከፍልም የሚሉ አሉ። ነገር ግን በተለያየ መንገድ ፌስቡክ ክፍያ አለው። ይህ ክፍያ እንዴት ነው የሚከፍለው? በተለይ እንደ ሌሎች ፕላትፎርሞች ኢትዮጵያ ውስጥ አይከፍልም የሚሉ አሉ እና በዚህም ደግሞ ጥቂትም ቢሆን ክፍያ አለው እና ይህንን ነገር ወደ እናንተ እናደርሰዋለን። ዜና ፕላስ የቴክኖሎጂ የሳይንስና ወቅታዊ መረጃዎችን ወደ እናንተ የምናደርስበት ነው። እንዴት ነው ፌስቡክ ኢንስትሪም አድ ፎር ቪዲዮስ የሚሰራው ወይም ደግሞ ከፌስቡክ እንዴት ነው ገቢ የሚገኘው የሚለውን ጉዳይ እናነሳለን። ከፌስቡክ ገንዘብ መስሪያም ዋነኛ መንገድ መካከል ልክ እንደነ ቲክቶክ አስር ሺህ ፎሎወር ፎሎወርስ ካደረስን በኋላም ህጎች አሉት። ህጎቹን ማሟላት ይጠይቃል። የትኛውም ሶሻል ሚዲያ ፕላትፎርም ህጎች አሉትና እነዚህ ህጎችን ተከትለን ስንሰራ በተወሰነ ደረጃ የሚከፍሉ አሉ። ኢትዮጵያ ውስጥ ሌሎቹ ደግሞ ሎኬሽን በመቀየርና እንግዲህ ከእነዚህ መካከል ፌስቡክ ሾርት ኤድስ በእናንተ ቪዲዮ ላይ ያሳያል። ይህ ደግሞ ማስታወቂያ የእናንተ ተከታዮች ሲያዩ ፕሮሞሽን ኦፍ ሬቨን ይከፈላቸዋል። የማስታወቂያው ክፍያ ማለት ነው። ጥሩ እይታ ብዙ ኢንጄጅመንት ላይክ፣ ሼር፣ ኮሜንት ስታገኙ የምታገኙት ገንዘብ ይጨምራል ማለት ነው። ልክ ቲክቶክ ላይ እንደሚለቀቁ አጫጭር ቪዲዮዎች መፖሰት ማለት ነው። ወይም ፌስቡክ ሪልስ ነው። ልክ እንደ ቲክቶክ ቫይራል ይወጣል። በተለይ ደግሞ ከተወሰነ ዓመታት ወዲህ ፌስቡክን የመሳሰሉ የአሜሪካ ትልልቅ ተቋማት ክፍያ የመጀመር እንዲሁም ደግሞ ከቲክቶክ ፕላትፎርም ጋር ተቀባይነታቸውን ማወዳደር በተለይ በቅርቡ በተለያዩ ዓለማት ተወዳጅ የሆነው ቲክቶክ ጋር በፉክክር እየሰሩ የሚገኙት ፌስቡክ እና ዩቲዩብ ዩቲዩብ በቅርቡ እንግዲህ ሾርት ቪዲዮ እንደጀመረ ይታወቃል። በተለይ ከቲክቶክ ጋር አጠር አጠር ያሉ ቪዲዮዎች እንዲታዩ በደንብ እየተሰራበት ይገኛል። እና በፌስቡክ ደግሞ ሶስት አይነት የክፍያ መንገዶች አሉት። ወይም የማስታወቂያ የሚለቀቅባቸውና እነዛ ማስታወቂያዎችን ስንመለከት ክፍያ የምናገኝባቸው ማለት ነው። እንግዲህ ኢንስትሪም ኤድ አንዱ ነው። በተለይ ደግሞ የመጀመሪያው ፕሪሮል ኤድስ ነው። ይህም ደግሞ ፌስቡክ ተከታዮቻችን ወይም ቪዎሮቻችን ቪዲዮን ከማየታቸው በፊት እንዲታይ የሚያደርግበት ነው፣ የመጀመሪያው ማለት ነው። ልክ እንደ ዩቲዩብ ማስታወቂያ ቪዲዮ ስትከፍቱ እንደሚታየው ማለት ነው። ሁለተኛው ደግሞ ሚድሮል ኤድስ ነው። ቪዲዮ በሚታይበት ጊዜም በመሃል ማስታወቂያ ይመጣል። ብዙዎች እንግዲህ የተለያየ አፕሊኬሽኖች ስንጠቀም የምናውቀው ነው። አፕሊኬሽኑን ስንከፍት በየመሃሉ የሚመጡ ማስታወቂያዎች እንደማለት ናቸውና እነዚህ ማስታወቂያዎች ደግሞ ክፍያ ያስገኛሉ። ኢሜጅ ኤድ፣ ሌላኛው ደግሞ ኢሜጅ ኤድስ ቪዲዮ ነው እንግዲህ እየታየ በመሀል ኢሜጆችና ወይ ምስሉ ጋር ማስታወቂያ ይመጣል። ስለዚህ ፌስቡክ ላይ በእናንተ ቪዲዮ ላይ ማስታወቂያ በማስገባት ለእናንተም ለሱም ጥቅም ያስገኛል። ስለ ክፍያ መቀበያ መንገድ እንግዲህ እንመለከታለን እንግዲህ ክፍያ በተለያየ መንገድ በተለይ በፔፓል በመሳሰሉት ይገለጻል ፌስቡክ እንደሚከፍል። እንግዲህ ሌሎች ደግሞ እነዚህ የክፍያ መንገዶች ናቸው። ነገር ግን እንደ ሌላው ፕላትፎርም በቀጥታ ለምንድን ነው ማይከፍለው የሚለው ነገር ግን ራሱን የቻለም ጥያቄ የሚያስነሳ ነገር አለው። ፌስቡክ እንግዲህ በኢትዮጵያ የይዘት ገቢ ማግኛ ወይም ሞኒታይዜሽን አገልግሎት አለመጀመሩ ምክንያቶቹ ምንድን ናቸው ብሎ በቅርቡ መናሃሪያ ፊልም ያወጣው መረጃ ነበረ። ጥቂቶች እንግዲህ በኢትዮጵያ ውስጥ ቀደም ሲል በነገርኳችሁ መንገድ የሚከፈላቸው ገቢ የሚያገኙ አሉ። የዓለማችን ግዙፉ የማህበራዊ ሚዲያ መድረክ የሆነው ፌስቡክ የሜታም በበርካታ ሀገራት ለይዘት ፈጣሪዎች የገንዘብ ክፍያ የሚያስገኙ እንደ ኢንስትሪም ኤድ ያሉ ዋና ዋና የገቢ ማግኛ አገልግሎቶችን በኢትዮጵያ በይፋ አለማስጀመሩ ጉዳይ የማህበራዊ ሚዲያ ተጠቃሚዎችን ኮንተንት ክሬተሮችን ጥያቄ ሲያጭር ቆይቷል። ለዚህም ዋነኛው ምክንያት ምንድን ነው? የንግድ ክፍያና የሕግ ተግዳሮቶች መሆናቸውን ተመላክቷል። እንግዲህ የዘርፉ ባለሙያዎች እንደሚጠቁሙት ሜታ አንድን አገልግሎት ወደ አዲስ ሀገር ከማስፋፋቱ በፊት የሚከተሉትን ቁልፍ ነጥቦች በዋነኛነት ይመረምራል። የመጀመሪያው የገንዘብ ዝውውርና የክፍያ ስርዓቱ ውስብስብነት ነው። ፌስቡክ እንግዲህ ገቢ ላስገኙ የይዘት ፈጣሪዎች ዓለም አቀፍ የገንዘብ ዝውውር ማድረግ ይጠበቅበታል። በኢትዮጵያ ያለው ደግሞ ዓለም አቀፍ መቀበያ ዘዴ ኢንተርናሽናል ፔመንት ሲስተም ውስንና የውጭ ምንዛሬ ቁጥጥር ኩባንያ ክፍያዎች በአስተማማኝ ሁኔታ ለመፈጸም እንዲቸገሩ ከሚያደርጉ ዋና ዋና ምክንያቶች መካከል ነው። በተጨማሪም እንግዲህ በተለይ ደግሞ ኬኤፍሲ መስፈርቶችን ማሟላት ፈታኝ ነው ተብሏል። ሁለተኛ እንግዲህ የማስታወቂያ ገበያው መጠን ኤድ ማርኬት ቫሊዩ ነው። የፌስቡክ ክፍያ በቀጥታ የሚጀምረው በኮንተንት ወይም ደግሞ በይዘት ፈጣሪዎች ነው እና ቪዲዮ ወይም በተለይ ገጽ ላይ በሚታዩ ማስታወቂያዎች ነው ፌስቡክ የሚከፍለው። ሜታ እንግዲህ አገልግሎቱን ከመጀመሩ በፊት በአገሪቱ ውስጥ ያለውን ትልቅ የማስታወቂያ ፍላጎትና የማስታወቂያ አስነጋሪዎችን ቁጥር እንዲሁም ኩባንያዎችን ከዚህ ገበያ የሚያገኘውን የሚጠበቅ ገቢ መኖሩን ያረጋግጣል። የኢትዮጵያ የዲጂታል ማስታወቂያ ገበያ መጠን ደግሞ ከሌሎች ዓለማት አንጻር ሲታይ ዝቅተኛ መሆኑ ይህ እንደ አንድ ምክንያት ሊወሰድ ይችላል። ሶስተኛው የህግ ማዕቀፎችና የግብር ጉዳዮች ናቸው። የገንዘብ ክፍያ መፈጸም ሲጀመር ኩባንያዎች አገሪቱን የግብር ታክስ፣ የፋይናንስ ቁጥጥር ህጎች ሙሉ በሙሉ ማክበር ይኖርበታል። በኢትዮጵያ ውስጥ ለዲጂታል ገቢ ዲጂታል ኢንካም፣ ዓለም አቀፍ የንግድ ልውጦች፣ ግልጽና ቀጥተኛ የሆነ የህግ ማዕቀፍና አፈጻጸም ሂደት ገና በመገንባት ላይ ነው። ለፌስቡክ አገልግሎት እንግዲህ ማስጀመሪያ ይህ ሂደቱ እንቅፋት ይሆንበታል። ሜታ እንግዲህ በአፍሪካ ቀስ በቀስ የገቢ ማግኛ አማራጮች እያሰፋ በመምጣቱ ለምሳሌ በሌሎች አፍሪካ ሀገራት የሪል ፕሬ በሌሎች አፍሪካ ሀገራት የሪል ፕሌይ እና ቦነስ ፕሮግራም መጀመሩን በቅርብ ጊዜ ውስጥ በኢትዮጵያ የገቢ ማግኛ መንገዶች ለማስጀመር ጥናት እያደረገ እንደሚሆን ወይም ደግሞ እያደረገ እንደሚገኝ ተገልጿል። በተወሰነ ደረጃ እንግዲህ ከሰሞኑን በተለያየ መንገድ ሰዎች በፌስቡክ ገቢ እያገኙ እንደሆነ ቀደም ሲል በጠቀስናቸው መንገዶችም ገቢ ማግኛ ዘዴዎች እንዳሉት ፌስቡክ በማስታወቂያ በቀጥታ ስርጭት በምናስተላልፍ ጊዜ በተለያየ መንገድ ክፍያ እንዲገኝ የተለያየ የክፍያ መንገዶችን አሟልቷል። ሌሎችም ደግሞ ቀደም ሲል ከተጠቀሰው የክፍያ አማራጭ ውጪ በኢትዮጵያ ውስጥ በቀላሉ ሊከፈል የሚቻልበት የክፍያ መንገድ መኖሩን ይገልጻሉም። በተለይ በማስታወቂያዎች፣ በአጫጭር ቪዲዮዎች፣ በፎቶዎች በተለያየ በምናጋራቸው ሼር፣ ኮመንት፣ ላይክ በሚደረጉ እነዚሁ ላይ አድ ማርኬቲንግ እየሰራ ይገኛል። እንግዲህ ፌስቡክ ሞኔታይዜሽን በቀጥታም እንግዲህ ከይዘት ፈጣሪዎች ነው የሚመነጨው ብለናልና፣ በተለያየ መንገድ ዓለም አቀፍ ኩባንያዎች በሚያስተላልፉት ማስታወቂያ በምንሰራቸው ቪዲዮዎች ላይ እንግዲህ በተለያየ አፍሪካ ሀገራትም ጀምሯል። በኢትዮጵያ በቅርቡ ፌስቡክ ላይ ራሱ የሚመጡ የማስታወቂያ ወይም ደግሞ የዩቲዩብ አይነት ይዘትን በተመለከተ የሚለቀቁ ቪዲዮዎች ላይ ክፍያ የመስጠት ሂደቶች ጀምሯል። ጀምሮልናል ክፍያ አግኝተናል። እንደውም ከዩቲዩብ በተሻለ መንገድ እየሰራልን ነው፣ ጥሩ ገንዘብ አግኝተናል የሚሉ ሰዎችም ከዩቲዩብ የበለጠ ክፍያ ይሰጣል የሚሉ በርካታ ሰዎች ይገልጻሉ። በሁለት ቀናት ውስጥ ቻናሉን ወይም የፌስቡክ ገጹን ገምግሞ ፌስቡክ ክፍያ እንደሚሰጥ እየተገለጸ ነው የሚገኘው። በተለይ የራሱ የሆነ ክፍያ መጠየቂያ መንገዶች አሉት። ወይም ደግሞ እንደ ዩቲዩብ ሞኔታይዜሽን ፕሮሰሶች አሉትና ይህንም በተከተለ መንገድ ክፍያ ማግኘት እንደሚቻል ይገልጻሉ። የተወሰኑት የተወሰኑት ደግሞ ኢትዮጵያ ውስጥ ባለው የክፍያ መንገድ ዓለም አቀፍ አለመሆኑ፣ እንዲሁም የታክስ ችግሮች ክፍያ የለም ይላሉ። ሁለቱም ወገኖች እንግዲህ የራሳቸው ነው ማስረጃ አላቸው። እናንተም እስቲ ፌስቡካችሁ ላይ ግቡና መርምሩት፣ እነዚህን ጉዳዮች፣ እኝህንን መረጃ አጋራን።